አንተና ቆይስ እሺ፣ አለ እግዚአብሔር ይመስገን፣ አለ ሁሉ ሰላም። ተመልካቾችንም በጣም ደስ ብሎኛል። እንኳን ደህና መጣ። ኢትዮጵያ ነ ያለው አሜሪካም ግራ ያጋባናል አንዳንዴ፣ ምክንያቱም በስራዎች አላጣነ በዳግማዊት የተጀመረው የ ትወና ስራ በፊልም ዳግማዊት፣ በቲያትር ደግሞ የልብሳት እውቅናና ስደት ግን እንዴት ነበር ቴዲ? እንግዲህ አሁን ላይ እውቅና ባለንበት ዘመን በደረስንበት ላይ የእውቅናን ጥግ እናውቀዋለን እና ያን ያህል ዝና ስምን አግኝቶ እንዴት መሄድን አሰብክ? አንዳንድ ጊዜ እግዚአብሔር ፍቃድ ነው፣ ምችም ከህልዋ የሚቀር ነገር የለምና፣ አንዳንዴ እግዚአብሔር አስቀድሞ የሚያውቀው የሚያዘጋጀው ነገር አለ እና ባልሄድ ኑሮ የሚሆኑ ነገሮች ነበሩ። ያን እንዳልፍ የፈለገው እግዚአብሔር እንዳልፍ አድርጎኛል ብዬ ነው የማስበው እንጂ የነበርኩበት ዘመን በጣም ትንሽ ዝናውን እንዲያራግፍ ይቆየኝ፣ ዝና እመለስበታለሁ። እንግዲህ አንተ ባለህበት በተለይ ደግሞ ሀያ ሶስት ከሆነ ጊዮርጊስ ከሆነ የቡና ሴሬሞኒ አይጠፋም ይባላል። በእኔ ህይወት ውስጥ ጊዮርጊስ ቅዱስ ጊዮርጊስ ብዙ ምክንያታዊ የሆኑ ነገሮች አሉ ን ለምሳሌ ቲያትር ከመስራታችን በፊት እኔም ተሻለ ወርቁም ታውቂዋለሽ ጓደኞቻችን ጊዜ ጊዮርጊስ ቤተክርስቲያን ቆመን እንጸልይ ነበር። ምንም ሳይኖረን ማንም ሳንሆን ዝም ብለን ቀበሌ አዳራሽ ውስጥ እየሰራን ከበጣም በጣም ከፍተኛ አደጋ ኢትዮጵያ ከኢትዮጵያ ለመውጣት ካበቃኝ አንዱ ምክንያት ከሆነው የህይወቴ አደጋ ላይ ደርሶ የዳንኩት የጊዮርጊስ ቀን ነው። ሚስቴን ያገኘሁት የጊዮርጊስ ቀን ነው። የመጀመሪያ ልጄን ያገኘሁት የዓመቱ ጊዮርጊስ ቀን ነው። ስለዚህ እንደዚህ የተደጋገሙ ነገሮች አሉ እና በህይወቴ ላይ ምክንያታዊ ይ ነው። ቅዱስ ጊዮርጊስ ስምልም ጊዮርጊስን ብዬ ስለዚህ ጊዮርጊስን ካልክንመል መሀል መሀል ላይ እንግዲህ ትንሽ ያጠራጠረኝ ካለ ጊዮርጊስን ነው የምልህ ደስ ይላል ቴዲ። እንግዲህ ቀደም ሲልም እያወሯቸው ነበር፣ ለተመልካቾች ረጅም ጊዜ አሜሪካን ሀገር ብትኖርም በስራዎች ግን አልጠፋህም። ብዙዎቻችን የምናውቀው በየቤታችንም ማየት እድሉም ስለነበረን የሰንሰለት ድራማ ነበር። ከዛም ባለፈ ደግሞ ቲያትሮች፣ በተለይ ቲያትር ላይ የምታደርጉት ነገር የሚያስገርመው፣ አሜሪካን ሀገር ሆነ ከተለያዩ ሀገር ካሉ ሰዎች ጋር ጥናት ይደረጋል። ዲያስፖራ ቲያትርን ማንሳት እንችላለን። እነሱን ነገሮች እንዴት አጣጥመው መሄድ ተቻለ? አንድ ፍቅር ነው ቲያትር ፍቅር አይለቅም። የሰው ልጅ የታወቀ ነው እንደ ፊልም አይደለም ቲያትር በደንብ ተፈትነንበት ያለፍነው ነገር ስለነበረ ወደ ነው የምንሰራው የምናደርገው ነገር ነው። ስለዚህ ተስፋዬ ስማ፣ አበባየው፣ ዓለም ፀሐይ፣ ተመስገና ያልቅበት አሜሪካን አገር አሉ ከትዕግስት ንጋቱ ከእነሱ ጋር ወደ አምስት ዓመት ያለማቋረጥ ቲያትር ሰርተናል። በተለያዩ ስቴቶች በመላው ዓለም ማለት ይቻላል አሁንም ከሁለት ወር በፊት አውሮፓ ነበርኩኝ ሚስቶች የባሎችን ቲያትር ይዘን ሄደን ለማሳየት ማለት ነው እና ፍቅሩ ሁልጊዜም አለ እና ለዛ ፍቅር ደግሞ የሚከፈል መስዋዕትነት አለ አይደል ራስሽንም እየጎዳሽ ኢንካምሽንም እየጎዳሽ ለምትወጁ ነገር የምታደርጊው ነገር ያ ነው የምናጠናው ራሱ በስልክ ነው ኢቨን አስቢ እንግዲህ እነሱ ካሊፎርኒያ ናቸው እና አባየሁ እኛ ዋሽንግተን ነን የሆነ ሰው ደግሞ ሌላ ሀገር ነው አሁን አውሮፓ ስንሄድ ሁለቱም ከጀርመን እና ከኒዘርላንድ ነው አክተር ያስጠና ነው። እና እንደዚህ አይነት ሰክሪፊኬሽን እየከፈልን ነው ቲያትር ውስጥ የቆየንበት ዋናው ምክንያት ትንሽ ግን ከበድ ያደርገው በተለይ አሁን ቲያትር አብሮ መሆንን ይፈልጋል፣ መናበብን ይፈልጋል፣ እና በስልክ ሲሆን ሁሉም ተዋናይ ስኩል ኮሚትድ ሆኖ ይሰራዋል። በተለይ ውጭ ሀገር ላይ ሄደን ባናየውም፣ ቴዲ በርካቶች እንደሚሉት በጣም ሰዓት የለም ቢዚ ነው። አንተ ሰዓት በሚኖሩ ሰዓት ሌሎች ላይ ኖራቸው ይችላል። እንዴት ተጣጣመ ይሄ ነገር? አንዳንድ ሰዎች እንደውም እያጠናን ይተኛሉ። ከስራ ሰዓት በኋላ ነው የሚጠናው። ብዙ ጊዜ ሌሊት ነው፣ ወደ ሚድናይት ነው እምናጠናው የተወሰነ ስ- ሰከንድ ሺፍት ሊሆን ይችላል፣ ስራ ስለዚህ፣ እንደውም አንድ አክተር እየተኛች ታስቸግረን ነበረ። ቲጂ ኧረ፣ እባክሽ እባክሽ፣ ቲጂ ተብላ በቃ ተኛው ትላለች። በነጋታው እንደገና ይጠናል። እና ከባድ ነገር ነው። ግን አስቀድመን ከአንድ ሳምንት በፊት ምናምን ትልቅ ቲያትር ሲሆን እንገናኛለን። ማክቤዝ ተሰርቷል። ለርኩማ ወሪያ ተሰርቷል። ማክቤዝ የጋዥ ጸጋዬ ስራ ነው የተሰራው። ለርኩማ ወሪያ ተሰርቷል። ዳያስፖራ ተሰርቷል። የሚስቶቼ የባሎች የፌስቡክ አርበኛ ብዙ ነገር ሰርተናል። ትላልቅ ራሱ የፉል ሌንግዝ ፕሌዎች፣ ጣይቱ፣ እነዚህ እነዚህ ጃይንት የሆኑ ስራዎችን አሜሪካን ሀገር ተሰርተዋል። ግን የሚያሳዝነው የሚታየው አንድ ቀን ወይ ሁለት ቀን ብቻ ተመልካች፣ ያው ዞረን ካላሳየ ነው በስተቀር ያ ሁሉ ድካም መጨረሻ ላይ ለአንድ ቀን ወይ ለሁለት ቀን እንግዲህ። በኢትዮጵያ ቲያትር ብለን መድፈር የምንችል ይመስለኛል። ዲያስፖራው ቲያትር በቀን ሶስት ጊዜም የታየበት ወቅት ነበረ። ከአዜብ ወርቁ ጋር ነው የሰራችሁት። አንተ እዛ ሆነ አዜብ እዚ ሆና አዳነች፣ እዚ አዳነች እንዴት ነበር የነበረው ሂደት? ዲያስፖራው ቲያትር እንዳልኩ በቀን ሶስት ጊዜ ማሳየት ቲያትርን ከባድ ነው። ላይፍ ፐርፎርማንስ ነው፣ አቅም የሚፈተንበት ነው። እንደዛ እንደ ተመልካች ቲያትር በጣም ስለምወድ እንዴት ነበር ጊዜ ዲያስፖራ? በጣም የሚገ በቲያትር ታሪክ ትልቁን ምዕራፍ የከፈተ ነው ብዬ ነው የማስበው። አሁን ለምሳሌ በአንድ ጊዜ አራቱም ቲያትር ቤት መታየት በአንድ ሳምንቱ ዛሬ ማክሰኞ እዚህ ይታያል፣ ብሔራዊ ቲያትር ይታያል፣ ቀጥሎ ደግሞ የሆነ ነገር ይታያል፣ የሆነ ቦታ ላይ እና በአንድ ወር ውስጥ ሰላሳ ሶስት ስቴጅ ነው የሰራ ነው። የመጨረሻ ቀን እንግዲህ ያው ህዝቡ አንሄድም አለ። በቃ የመጨረሻ ነው ስለተባለ አንሄድም ሲል ስንደግም፣ አንሄድም ሲል ስንደግም፣ እንደውም አድዬ ስቴጅ ላይ ያሉ መሰራት እና በጣም ከባድ እንትን ነበረ። ደስ የሚል የኢትዮጵያን ቲያትር ታሪክ በሚገርም ሁኔታ ያስነሳ ነው እና ደስ የሚል ታሪክ ሰርተንበታል። ዲያስፖራ በጣም ወደውም ቲያትር ነው መልካም በርካታ ነገሮችን ሰርታል። ከዲያስፖራ ውጭም ያሉ ነገሮችን ብናነሳ ሰርግ፣ ከአሜሪካ ጸረ ሚሊዮን ያየ ይፍረደው፣ ሰንሰለት ሰንሰለትን በደንብ ወደውም ስለነበር ጥቂት ደግሞ ስለ እሱ ብናወራ፣ ስለ ሰንሰለት እንዴት ነበር? የሰንሰለት ጊዜ የሆነ ሰዓት ላይ እንደሚቀጥልም ተስፋ እያደረግን ነበረ። ሰንሰለት ያው 133 ኤፒሶድ ሰርተናል። በጣም ፈታኝ ህይወትን ዋጋ ያስከፈለ እኛ እኔ የተመስገን መስቀሉ ፕሮዲሰሮች ሆነ ሰራ ነው። ነብዩ የሚባል ጎበዝ ልጅ አለ፣ ኤዲተር የነበረ እሱ እንደዛ ሆነን እኔ ጀመር ነው ግን በጣም ፈታኝ የማይሞከር ነገር በውጭ ዓለም ላይ ነው የሞከር ነው፣ ግን ሰክሰስፉል ነበር። አሁን በተለይ ዓለምን ስዞር በዚህ ሙያ ላይ በጣም የሚያስመሰግን ስራ ሆኖ አግኝቼዋለሁ። ብሶ ይወደዋል፣ ብሶ ያመሰግነዋል። እና በውጭ ዓለም አርቲስቶቹም ባይተባበሩ አሁን ለምሳሌ ሰንሰለት ላይ በጣም ቤተሰብ ነን እነሱ የከፈሉት አንዳንድ ጊዜ ከሌሊቱ ሰባት ሰዓት ማለት በዚህ ሀገር ማለት ነው ከሚድናይት በኋላ የምንቀርጻቸው ልጆች ነበሩ እና መተው ይቀረጻሉ ነርተው መንበለው ሴፍ ስለሆነ ምንም ችግር የለም ግን ያን ያህል መስዋዕትነት ተዋናዮቹን በመክፈላቸው ነው ሰንሰለት የተሰራው የሁላችንም የአንድ ሰው ስራ ነው የገሌ ነው ሊባል የሚችል አይደለም ሰንሰለት ላይ የተሳተፈው በሙሉ ማህበረሰቡ የንግድ ቤቱ የምን ሁሉም ሰው ተባብሮ የፈቀደው ተባብሮ ታሪክ የሰራበት ትልቅ ስራ ነው ብዬ ነው የማስበው። ሰንሰለት እንግዲህ። ስለ ቀደሙት ስራዎች ይህን ያህል ከተጫዋወትን አሁን ላይ ቴዲ ምን ይዞልን መጣ? ምክንያቱም የቅርብ ጊዜ ስራዎችን ምናልባት ለተመልካቾችም እስካሁን ድረስ ያልተነገሩ ካሉ ምን አዳዲስ ነገሮች? አሁን አንድ ሁለት ሾርት ፊልሞች ሰራሁ እዚህ ሀገር አጋብ፣ እንትን አመድ ሲነድና ዛሬ አልሞትም የሚል ሁለት ሾርት ፊልሞች ጨርሼ ሰርቻለሁ እዚህ ኢትዮጵያ በነበርኩበት አሁን ባንድ ወር ውስጥ ከዛ ባሻገር አንድ ትልቅ ተከታታይ ድራማ አሜሪካን ሀገር አጋፔ በሚል ሰርተን ይዘን መተን። ከዛ ባሻገር ደግሞ መቼ እንደሆነ ባላቅም ከጥቂት ጊዜ በኋላ መጽሐፍ እየጻፍኩ ነው፣ እና ያ መጽሐፍ ለተመልካች የሚታይ ይመስለኛል። እሺ፣ ቴንኪዩ። 1983 ላይ ዩኒቨርሲቲዎች ዘምተው አልነበረ ብላቴን እዛ ላይ ነው ስቶሪ የሚያተኩረው ግን ያው በጣም ብዙ ነገሩን ድራማታይዝ አድርገዋል ድራማም እንዲሆን አድርጌ ነው እየሰራውት ያለሁት ስለዚህ መጀመሪያ በመጽሐፍ ይመጣል በመጽሐፍ ይመጣና ቴሌቪዥን ድራማ ይሆናል በተከታታይ በተከታታይ ትልቅ ነው መልካም አሁን ላይ የምታጠኗቸው ሌሎች ቲያትሮች አሉ አይደለ ለምሳሌ አሁን የቲያትር ቀን በአሜሪካ መቶኛ ዓመቱ ተከብሮ ነበረ ቅርብ ጊዜ አይቲንክ አንድ ሶስት አመት ምናምን አይደለ ከዛ በኋላም አንተ ቲያትሮችን መስራት እንደዚሁ ተዋናይኖችን እያፈላለጉ በተለያየ ዓለም ተበት ነው የሚገኙት። ነው መቶኛ አመት ቲያትሩን የጻፍኩት እኔ ነኝ። አረ ዋው! ከነዚህ ሰዎች ጋርም አሁን ላይ ስራ እየሰራ ነው። ምናልባት ወደፊት ወደ ኢትዮጵያ የሚመጡ ልክ እንደ ዲያስፖራ አይነት ቲያትሮች ይኖራሉ። እየተሰራ አሉ። አሁን በተለይ እንደውም ካልቸራችንን 300 400 ሺህ ኢትዮጵያ ነውና ለበደም ቬሪያ ዲሲ ሜርላንድ እና ቨርጂኒያ ግን የራሳችን የሆነ ካልቸራል ሴንተር የለንም፣ አዳራሽ የለንም። ለልጆቻችን የምናካፍለው ነገር እየጠፋ ይመጣል። ወደፊት እኛ እናልፋለን። ስፔሻሊ አሁን ያለነው የአርት ሰዎች እያለፍን እንሄዳለን። ሚዲያውም እንደ ሚዲያ ያን ነገር ይሰራል አይሰራም ጥያቄ ውስጥ ነው። ስለዚህ አንድ ትልቅ ካልቸራል ሴንተር እንገንባ ብለን ተነስተናል። እኛ ላንሰራው እንችላለን፣ ግን የሚቀጥለው ትውልድ ሊሰራ ይችላል። ና ለዛ የሚሆኑ አለም ላይ የሚዞሩ ቲያትሮች እየጻፍን ነው አንድ ተሻለ ወርቆ ምጽፈው አንድ ደግሞ እኛ በጋራ የምንጽፈውን የቃል ተስፋ የሆነን የምንሰራው ስራ አለን እና አገራዊ ፕሌዮች ናቸው ሁለቱም። እዚህ ተከፍተው ወደ አሜሪካ የሚሄዱበት መንገድ ለማመቻቸት ነው። ጊዜው መቼ እንደሆነ ግን አላውቅም። እንግዲህ ተመልካቾቻችን እንደነገርኳችሁ ቴድሮስ ለገሰ በጣም በርካታ ቲያትሮችን፣ ፊልሞችን፣ ተከታታይ የቴሌቪዥን ድራማዎችን የሰራ ተዋናይ አዘጋጅ እንዲሁም ደራሲ ነው። እሱን አግኝተን በአጭሩ የምናቋርጠው ጨዋታ አይኖርም። በጣም በርካታ ነገሮች ነው ማንሳት የሚኖርብን። ቴዲ እኔ ስላገኘሁ በጣም ደስ ብሎኛል። ተመልካቾችም ደስ እንደሚላቸው ባለሙሉ እምነት ነኝ። ከኢትዮጵያ ግን አሜሪካ ሀገር በምትቆይባት ሰዓት በጣም ሚናፍቅ ነገር ምንድን ነው? አመት ባል በእውነት ዳቦ ጠላው፣ ጠጁ አገር ፍቅር በጣም ልዩ ትዝታ ውስጥ ይከተል ነበር። አመት ባል ኢቭ ላይ እኔ ከማውጣት በፊት እነ ጥላውን ገሰሰ፣ እነ ማሙድ፣ እነ ሙናዬ፣ እነ በላይነሽ ሁሉም ትላልቅ አንጋፋ አርቲስቶች፣ እኛ ልጆች ነበርን። በጣም ያ የአገር ፍቅር ስንገባ እና ልክ እንደዚህ ቄጤማ ይጎዘጎዛል፣ ኢቭኮ ነው። ከዛ በኋላ ዳቦ ይደፋል፣ ምን ይላል፣ ቁጭ ብለን ኤቭሪባዲ ይሰበሰባል፣ ከዛ ያንጎራጉራል ጥላውን ይጀምራል እዛ ጋር ሙና ይተቀበል አለመቀረጹ ቪዲዮ ያን ስልክ ያን ስልኩ እኔ ነኝ የነበረኝ ግብዳው ዳው ስልክ ሎተሪ ደርሶ ይኖስ ግብዳው ስልክ የነበረኝ እኔ ነኝ። በዛ ዘመን አ ያውለት ቤት ነው ስልክ ያውነ እና በምን እንቅረጻቸው? እንጂ ያን እነዛ ነገሮች ተቀርጸው ቢሆን ኖሮ ዛሬ በጣም ትልቅ ታሪክ የሆኑ ነበርና ነጥላውን በእድሜያችን ያንን ትልቅ ክብርና ደስታ ይተራልና ያ ነገር ሁልጊዜ አምሮ አሁን እንኳን እዚህ መጥቼ አመት ባል ሲሆን አገር ፍቅር ይሄዳል። አንዳንድ ቅርጫው ምናምን አይ ነበር እና ልዩ ትዝታይ ያው ቤተሰብና ከቤተሰብ ቀጥሎ አገር አገር አመት ባል ነው ትዝ እሚለኝ በቃ አመት ባል ይናፍቀኝ። የሀገር ፍቅርን የባህል ወይም ደግሞ የአመት በዓልን አከባበር ስታነሳ ስልክ ቢኖረ ይኖረው አልክ። አሁን ላይ ደግሞ ሰዎች እጃችን ላይ ባለው ስልክ በቀላሉ ነገሮችን ሰርተን ቶሎ ሰዎች ጋር ተደራሽ ሆኖ እውቅናን የምናገኝበት ዘመን ላይ ደርሰናል። ና በእናንተ ወቅት የነበረው የእውቅና ክብር መልክ ምን ይመስል ነበር? አሁን ላይ ስ ያለው ሰዎች እየተጠቀሙበት ያለው ሁኔታ አለ። ግማሾች ለበጎ ይጠቀሙበታል፣ ግማሾች ደግሞ መልካም ላልሆነ ነገር ሲጠቀሙበት ይስተዋላል፣ እና እንዴት ታየዋለህ ይሄን ነገር ሶሻል ሚዲያው ላይ ያለው ጦርነት? እኔ ብቻዬን የማደርገው ነገር አይደለም። መላው አርቱ ላይ ያለ ሰው የኪነ ጥበብ ሰው፣ ሚዲያው በተለይ አሁን ምልሽ ጥሩ ጥሩ ነገርን 200 ሰው እያየው የሚሳደቡ ሰዎችን 100 ሺህ ሰው ሊያዩ ይችላል። ከእንደገና ልክ እንደ ፈንጂ ዘውት ነው የሚዘሩት። ስልኩን የሆነ ነገር ሳረግ ብታይ፣ እኔ አሁን እዚህ ሰው ነኝ፣ ስህተት ልሰራ እችላለሁ። ግን አንድ ታዋቂ ሰው ባለሙያ ስለሆነ ገበናን ከመደበቅ ይልቅ ገበናን አውጥተን በዛው እውቅናን ዝናን ለማትረፍ የሚደረግ ጥረት ላይ ስለሆነ ያለ ነው። ያ በጣም ያሳስባል እንደ ሀገር። እና ሶሻል ሚዲያ ላይ ያላችሁ ሰዎች በተለይ ያንን ባይሆን፣ ከእንደገና ሰርቶ መታወቅ ጥሩ ነው። ተሳድቦ ወይም ደግሞ የሆነን ሰው ገበና አውጥቶ ከመታወቅ ይልቅ ሰርቶ አገልግሎ አግዞ ምናም ቢሆን ጊዜም ሐውልት ይቆምልናል። የፍቅር ሐውልት እና ሰዎች ባካችሁ፣ ሶሻል ሚዲያ ላይ ያላችሁ ሰዎች አስቡ ከመለጠፋችሁ በፊት። እንግዲህ ፈንዲሻችን ቀርቧል። ቴዲ ቆንጆ ፈንዲሻ ነው በጣም ዳቦም አለን ቡናም አለን። በዓል ነው በዓል የሚመስለው ነው። አመልካቾቻችን እንግዲህ እሁድ ከእንግዳ ጋር ከቤተሰብ ጋር ያልፈርባል ነው መሰረት። እኛም ቴዲን እንደናፈቀን አግኝተ ነው፣ በርካታ ነገሮችን እያነሳን እየተጨዋወትን ነው። በቅርቡ በቴሌቪዥን ድራማ መጥቷል፣ እንዲሁም ደግሞ በኢትዮጵያ ቴሌቪዥን በኤፍኤም ዘጠና ሰባት ነጥብ አንድ ላይ እራስ ሙያ የሚል ተከታታይ ድራማም የሬዲዮ እየሰማን እንገኛለን። ስለ አጋፒ ጥቂት እናውራ። ያው በተከታታይ ድራማን ስናስብ ሰንሰለት አይምሯችን ውስጥ ስለሚመጣ አጋፔ ደግሞ ቀጣይ ትውስታችን ትዝታችን እንደሚሆን አምናለሁ። አጋፔ ምን ማለት ነው? አጋፔ ያው እንደምታውቂው ፍጹም ፍቅር ማለት ነው፣ መለኮታዊ ፍቅር። ሰንሰለት ላይ እንግዲህ በርካታ የናፈቁን ተዋናዮች አይተናል። ከረጅም ጊዜ በኋላ ያገኘናቸው ተዋናዮች አሉ፣ አሉና በአጋፔ እሱ ነገር ይደገማል። ይዘቱስ ምን ይመስላል? በአጋፔ እና በሰንሰለት መካከል ልዩነት የሚኖረው የስቶሪ ታሪኩ በጣም ፍጹም የተለያየ ናቸው። ግን አክተሮቻችን በሙሉ ይመጣሉ። ምናልባት ከተወሰኑ አክተሮች ውጭ በብዛት የምታውቋቸው አክተሮች በሙሉ ሰንሰለት ላይ ያሉት ይመጣሉ። ስቶሪያችንም በጣም ትንሽ ጠንከር ያለ ነው። ትራጀዲ ነው፣ ኮሜዲም አለው። ግን ኦቲዝም ቤተሰብ ላይ እንደዚሁም ከአሜሪካ የቀድሞ ወታደር የነበረ አንድ ኮረኔል በጣም ከአፈር ላይ ተነስቶ አሜሪካ የሚሄድበት አጋጣሚ ተፈጥሮ እንደዚህ አይነት ታሪክ የያዘ ልብ አንጠልጣይ ጥሩ ፊልም ይመስለኛል። አጋፔ የተባለበት ዋና ምክንያት በጣም ሰክሪፋ የሚያደርጉ ቤተሰቦች አሉ፣ በኦቲዝም ምክንያትም። እንደገና ደግሞ ሌላ አንድ ሳንባ በሽተኛ ከዚህ ከኢትዮጵያ በበጎ አድራጎት የምትሄድ ወጣት ልጅ አለች። እና ለሷ የሚከፈል መስዋዕትነት አለ። ስለዚህ መስዋዕትነት ፍቅሩ መስዋዕትነት ያለበት ስለሆነ ነው አጋፔ ከሚደርስ ውጭ ያጣንለት የሚመጣጠነው ነገር ስላጣን ነው። አጋፔ ያል ነው እንጂ ለመድገም አልነበረም ርዕሱ። ሀሳቡ የብዙዎችን ቤትም የሚያንኳኳ ጭምር ነው። የኦቲዝም ችግር እናውቀዋለን። በሀገራችን በተለይ ትምህርት ቤት ማግኘትም እነሱን እንደ ልብ እንደ ማሳደግም እጅግ በጣም ፈታኝ ነው። ስለዚህ በጉጉት እንግዲህ ከድራማው ብዙ ነገር ጠብቀን እንጠብቃለን። ስለ ራስ ማያ እናውራና ራስ ማያ እንደሚታወቀው በኢትዮጵያ ቴሌቪዥን በኤፍኤም አዲስ 97 ነጥብ አንድ ላይ እየተደመጠ ይገኛል። እሱ ላይስ ምን አይነት ይዘት አለው? ምናልባት ተመልካቾችም ከዚህ በኋላ መለስ ብለው ቢያዩ ምን ላይ ያገኙ? ራስ ማያን በነገራችን ላይ ብዙ ሰው ቢያደምጠው ደስ ይለኛል። ዩቱብም ላይ ይኖራል ሀምቤክስ ዩቱብ ላይ ልታገኙ ትችላላችሁ። አባ የታደሰ ነው የምጽፈው ከካሊፎርኒያ። ግን የአሜሪካን ሕይወት ቁልጭ አድርጎ የሚያሳይ ነገር ነው እና አሜሪካ የሚሄዱ አባቶች፣ እናቶች የሚገጥማቸውን ነገር ቻሌንጃቸው ምን ይመስላል ቤተሰቡ ውስጥ ሲገቡ ሲቀላቀሉ ጸጥታው ዝምታው ጎረቤት የለ ዘመድ የለ ማህበራዊ ህይወት የለ ከባድ ነው አይደል ነገር ለትልልቅ ሰዎች ለትልልቅ ሰዎች አንዳንዶቹ በጣም ይወዱታል በራስ ሙያ እንዳል ነው የእናቶችን ህይወት የሚያስቀኝ አባቶችን በአሜሪካ ነውና ሌሎችስ ሌላ ትዳር አለው ምን አለው የትዳሩን ትልቃን አንዱ የኛም ፕሌይ እንትን ትዳር ላይ ነው እና ራስ ሙያ ላይ የትዳር ሁኔታ አለ አንዳንድ ጊዜ በውጭ ዓለም ያለ ትዳር እንደ ሀገር ውስጥ ስሙዝ አይደለም። ለምን? ሰራተኛ የለም የሚረዳሽ የሚያግዝሽ ቤተሰብ የለም። ስምንት ሰዓት አስር ሰዓት ሰርተሽ መተሽ እንደገና ኩክ ማድረግ አለብሽ። እኩል ነው ኩክ ማድረግ አለብሽ። ላውንደሪ የሚጠብቅሽ አንቺን ነው። ቤት ማጽዳት የሚጠብቅ ባይ ሁሉም ስራ አንቺን ይጠብቃል። እንደ ሰራተኛ ነው ያ ነገር ትንሽ አንዳንድ ጊዜ ያጨቃጭቃል ደግሞሽ መጥተሽ እንዴ ነው እንደምበላው አባውራ አባውራ ነው ማለት ስለዚህ እሷሷ ሁሉ አለች ራስ ማያ ላይ እንደ አባውራ የመኖር ፍላጎት ፍላጎት እና ግን ኖሮ ይለያያል እና ሁላችንም እንደ አባውራ ብንኖር ደስ ይለናል አሁን እዚህ የቡና ተፈላለን ዳቡ መጣል ምንም ሳንነክ ሳንነክ ቁጭ ማለት መጋገር ያለብሽ ራስሽ ነሽ። አንዳንዴ እንደው ምን ታስቦካ ነበር ሚስቴ፣ አንተ አውካብላና እንትን ግን እንዴት ነው? አሁን ብዙ ጊዜ የለመድነው ባህል አለ አይደል ስናድግ አሁን ላይ እንኳን ቀርቷል። በፊት ግን በተለይ በእናንተ ጊዜ ብዬ ራሴን ላርቅና ጓዳ መግባት ለወንድ ልጅ እንደ ነውር የሚታይበት ካልቸር ውስጥ ነው ያደግነው እና እሱን አክሰፕት ማድረግ አልከበደህም? ምክንያቱም ከሄድክም ቆይተሃል፣ ቴዲ ሀያ አመት ብዙ ነው። እኔ እንደውም ቶሎ ለመድኩኝ። ኩኪንግ በጣም ነው የምወደው፣ ኮክ ማድረግ በጣም ነው የምወደው። ሚስቴ ራሱ የሚሰራው ነው የሚበለው፣ ትወዳለች፣ እኔ ስሰራላት። ግን አሁን አሁን አልታሰራኝም ብዙ። ግን እኔ የሚሰራውን ነገር በጣም ነው የምትወደው እና ኮክ ማድረግ በጣም ሆቤ ስለሆነ ምንም አልከበደኝም። ግን ለብዙዎቹ አሁንም አንዳንዴ ትዳር ሊያፈርስ ይችላል። ምክንያቱም ታፍ ነው አለም ድማ። እና እዚህ ሀገር ላይ እንዳልሹ ነው። ካልቸራሊ እንደዛ ነው ይኖር ነው ወንዶች ስለዚህ እንጀራ እንኳን አቅርበን መብላት እንደሆነ እንደ ክብር እንደተነካ ነው የምንቆጥረው። እና እዛ ሞቆልሽ አሙቀ ብላ ነው እሱ አይለችም። የሆነ ነገር ተሰርቷል፣ ያው ከፍሪጅ ውስጥ አብጥታ አሙቀ ብላ ነው ሁሉም ነገር አሙቀ ብለህ ስለሆነ በቃ ለቀም ሞቅ ይልሻል ሊናሽ በቃ የሚል ብዙ ሰው አለና፣ አንዱ የሚናፍቀን እሱ ነው። በቃ እጅ መታጠ እዚህ እጅሽ እዚህ ጋር ታጥቦልሽ ነው የለም ኑሮ እንደ ራስ ማያ ነው እና በራስ ማያ የተባለውም ለዛ ነው። ራሳችንን የምናይበት ድራማ ነው። የራሳችንን ህይወት ማታ ማታ እየገባ እናደምጠዋል። ስለዚህ እንግዲህ ለበርካታ ተመልካች አድማጮችም በጣም ትምህርት የሚሆን ድራማ እንደሚሆን አምናለሁ። ምክንያቱም እዚህ ቁጭ ብለን ስልክ ላኩልኝ፣ ኮምፒውተር ፒሲ ላኩልኝ ማለት ቀላል ስለሆነ ህይወቱ ምን እንደሚመስል በራስ ሙያ በኤፍም አዲስ ዘጠና ሰባት ነጥብ አንድ ላይ መከታተል ትችላላችሁ። ተመልካቾቻችን፣ ቴዲ ከኔ ጋር የትኛውን የአዲስ አበባ ከተማ መጎብኘት ትፈልጋለህ? ወዴት ልውሰድህ? እኔ እንግዲህ ከልጆቼ ጋር አንድ የተወሰነ ነገር አይቻለሁ። አንድነት ፓርክን አይቻለሁ። ግን አሁን ማየት የምፈልገው ነገር በጣም ብዙ ሰው ሲያደቀው ስለሰማው የኛ የእኛ ብቻ ሳይሆን የመላው የጥቁሮች የህዝቦች ታሪክ ስለሆነ አድዋ ዜሮ ኦን ባይ ደስ ይለኛል። ምክንያቱም ያ ታሪክ ዛሬ ስለተሰራ አይደለም። በዛሬም ትውልድ ይሰራ ባለፈውም ትውልድ ይሰራ የመላው የጥቁሮች ህዝብ ታሪክ ስለሆነ ያንን ባይ ደስ ይለኛል። መልካም። ስለዚህ ቴዲ አድዋ ድል መታሰቢያ ሙዚየምን መጎብኘት ይፈልጋል። ተመልካቾቻችን፣ ወደዛ ይዘነው እንሄዳለን። አሁንም አብራችሁን ቆዩ። መልካም ቡድንላችሁ። አድዋ አልክ፣ ቴዲ አድዋ ላይ ተገኘ። ይሄ እኮ ትልቅ የሰው ልጅ ትልቁ ታሪክ እንደ ቀልድ የሚታይ ነገር አይደለም እና አስቢ አንዳንድ ጊዜ የተከፈለበት የጂጂ ዘፈን በጣም የሚያስደስተኝ፣ የቆንክበት ምድር ስንቷ ጋር ተከፍሎበታል የሚለው ቀላል ነገር። ስለዚህ ይሄ ደግሞ ክብሩን በጠበቀ መልኩ የተሰራ ስራ ስለሆነ ደስ ይላል። ጀግኖች አባቶቻችን ከነ ፈረሳቸው ደግሞ የፈረሳቸው ስም እና የእነሱ ሀውልት እዛ ጋር ይቆማል። ይሄ ራሱም ደስ ይላል ዋ

እሺይዲ እንዴት አገኘሁ? ታዲያ ቴንክ ዮ ሶማች ይህንን እንዳይ ስላደረግሽ መርግጥ አየው ነበር ከአንችም ጋር ባየው ምንም ጥያቄ የለውም፣ ግን በጣም የሚያምርና ደስ የሚል ደረጃውን የጠበቀ ጥሩ ነገር አይቻለሁ። ለአባቶቻችንም ለከፈሉት ነገር ይሄ ተገቢ ነገር ነው እና ሁሉም የነገው ትውልድ የሚያየው ነገር ነው። እንደዚህ አይነት ካልቸራል ሴንተር እና አሜሪካ ላይ መስራት ህልም ላይ ነን አሁን እና ለሱ አንድ ትልቅ ፕሮግራም እናዘጋጃለን። እንደዚህ ይሄ ነው በቃ የሚያስፈልገው። አሜሪካ ላይ አድዋ ራሱ መቀመጥ አለበት። ምን ይመስላል የሚለውን ነገር ራሱ በቃ አድዋ ያው ይሄ የአፍሪካ ታሪክ ነው ጠቅላላ፣ የኢትዮጵያ ታሪክ ብቻ አይደለም። እንግዲህ እነዚህ ሲጠቀሙባቸው የነበሩ እቃዎች ናቸው፣ መሳሪያዎች፣ ውሃ ይጠጡባቸው የነበሩ መጠጫዎች የትን ላስጎብኝ ስለ አድዋን አልከኝ፣ በጥቂቱ አድዋ እንግዲህ ይህን አይነት መልክ አለው። እንዴት አገኘሁ? በጣም ነው የሚያምረው፣ በጣም ደስ የሚለው ማንም ሰው ሊጎበኘው የሚገባ ነገር ነው። ግን ከዚህም በላይ ውጭዎቹ ባይፈልጉትም ይሄ እነሱም እንዲያዩት ይሄ ትልቅ የገቢ ምንጭ ነው፣ ለሀገርም። ግን ታሪካችንንም ለሚቀጥለው ትውልድ በአግባቡ ለማስተላለፍ የተኬደበት የተደረገ የተሰራው ነገር በጣም በጣም በጣም ቆንጆ ነው። ይሄ አገራዊ ምልክታችን ነውና ለኛ አፍሪካዊ ምልክታችን ነውና ደረጃው በዛ ደረጃ ስለተሰራ በጣም ደስ ይላል ያኮራል በማየት። አዎ አሪፍ ቦታ፣ ታሪካዊ ቦታ። እንግዲህ ሰዓት ስለሚያጥረን ካሜራ ውስጥ ያልገቡ ነገሮችን እሳሳትም፣ አንተ እያረምከኝ፣ ከዛም በተጨማሪ ደግሞ ማለቃቸውንም ነገር እየነገርከኝ ነው ያየነው። እና ቴዲ እኔም በጣም ነው የማመሰግነው በእኔም በተመልካቾችም ማመሰግናለሁ። ስለዚህ ተመልካቾች ከቴዲ ለገሰ ጋር የነበረኝ ቆይታ እስካሁኑን ይመስል ነበር። ቀጣይ የመቶ ሀያ ፕላስ ዝግጅቶች አሁንም ወደ እናንተ ይደርሳሉ አብራችሁን